ክርስትና መተዋል እኔ ክርስትና ልተውበት የምችላቸው አራት ፖይንቶች አሉ። የመጀመሪያው ምንድን ነው? እንደምትመለከችው ማቴዎስ ወንጌል ምዕራፍ አራት ቁጥር አስር ላይ ለጌታ ለአምላክ ስገድ እርሱም ብቻ አምልክ ይላል። እርሱ ተብሎ የተባለው አንድ ፐርሰን ነው፣ እነርሱም የሚል ነገር የለም። እርሱም ብቻ አምልክ ተብሏል። ያ እርሱ የተባለው ማነው? ኢየሱስን የላከው ሉቃስ ወንጌል ምዕራፍ አንድ ቁጥር ሰላሳ ሁለት ላይ ጌታ አምላክም የአባቱን የዳይትን ዙፋን ይሰጠዋል። ሰጪው ማነው? ጌታ አምላክ ለማ ለኢየሱስ ለኢየሱስ ጌታ አምላክ ዙፋንን የሚሰጠው ያ ጌታ አምላክ እርሱም ብቻ አምልክ ብሎ ነው ኢየሱስ ያስተማረው። ስለዚህ ሶስት አካላትን ማምለካችሁ በራሱ የመጀመሪያ ብስተቴ ነው ያጅልኝ። ቁጥር አንድ ቁጥር ሁለት ላይ ደግሞ ፍጡር ታመልካላችሁ፣ ሰው ታመልካላችሁ ነው። እንዲ ያራ ሰው አናመልክም፣ ፍጡር አናመልክም ይላሉ። ኢየሱስ ሰውና ፍጡር ነው። ራሱ ሰው መሆኑን ታምናላችሁ። ሰውነቱ ፍጡር ነው። ከማርያም የተነሳ ነው። ከማርያም የተወሰደ ነው። አዎ ፍጡር ነው ምናምን እና ፍጡርነቱን ታመልካላችሁ። አዎ መለኮ ስለተዋደው እናመልከዋለን። ይሁንም ቀረ ፍጡር ታመልኩት፣ ታመልካላችሁ፣ ሰው ታመልካላችሁ። መለኮት የተዋደው ሰው፣ መለኮት የተዋደው ፍጡር ታመልካላችሁ። ኤኒዌይ አዎ እናመልካለን። ስለዚህ ፍጡር ነው ምታመልኩት። ለምን ፍጡር አመልካለሁ ፈጣሪ። ዘጸአት ምዕራፍ 2 ቁጥር አራት ላይ ከኔ በቀሌ ለአምላክ አይሆንልህ ከኔ በቀሌ ለአምላክ አታምልክ እያለ እየተናገረ ኢሳይያስ ምዕራፍ 42 ቁጥር 8 ላይ ክብሬ ለሌላ አልሰጥም እያለ እየተናገረ ተመልሶ ፍጡር ድንግል ማርያም ማህጸን ፈጥሮ ያንን ፍጡር ከዛ ፍጡር ጋር ተዋህዶ አንድ ሆኖ እንካምልክ እያለ የሚለኝ ከሆነ ጣዖት ነው አልፈልግም ጣዖት አላመለክም ብሎ ሰው አላመለክም ፍጡር አላመለክም ብሎ ይቅጣኝ ከፈለገ ይህ ሁለተኛው ነገር ነው ክርስቲያን ማልሆንበት ምክንያት ማለት ሶስተኛው ደግሞ ምንድን ነው እዚህ ሁሉ ነገር ወጥተን ወደ እኛ ስንመጣ እኛ ጋር ስትመጪ መላእክት ስዕል ያለበት ቤት አይገቡም። እራሱ በእኛ ትምህርት ለምን የተቀረጸ ምስል ወደ አልተፈለገ ነገር ወደ አምልኮ እንዳይሄድ የተከለከለን፣ ቤታችን ውስጥ ስዕል ማንጠልጠል መስቀል፣ የፎቶ ምናምን አይፈቀድ። ለምን? ወደ አምልኮ ወደ ሌላ ነገር እንዳይሄድ ዝግግት ያለም፣ ለዛ ነው ኢስላም ይላሉ ስኮላር፣ ስትሪክት ሞኖቲዝም ነው። ቀጥ ያለ አህዳዊነት ትምህርት እንደ ኢስላም በዓለም ላይ የለም ብሎ ነው የሚያምኑት ማለት። እኛ ሰው አናመልክም። ፍጡር አናመልክም። ቂብላ ፖይንት ኦፍ አዶሬሽን ነው ወይም ደግሞ ዳይሬክሽን ነው። ወደ ካባ ልንሰግድ እንችላለን፣ ለካባ ግን አንሰግድም። ለእና ወደ ይለያያል። ባይብል ላይ ወደ እግሩ ስፍራ ስገዱ ይላል። የእግሩ መረገጫ ስገዱ ይላል። የእግሩ መረገጫ ደግሞ ምድር ናት። ወደ ምድር ሰው ይሰግዳል፣ ግን ለምድር አይሰግድም። ለፈጣሪ ነው የሚሰግደው። እኛ የምንሰግደው ሰማይና ምድርን በመካከላቸው ያለውን ለፈጠረ ለዓለማቱ ጌታ ለአላ ብቻና ብቻ ነው። ምናመልከው ማንን ነው? እሱን ብቻ ነው። ክርስቲያኖች ሰውና ፍጡር ያመልካሉ። ማንን ካልከኝ፣ ድንግል ማርያም ማህፀን ውስጥ የተፈጠረ ሰው አለ እና ይመለካል ወይስ አይመለክም? ጠይቃቸው። ይመለካ ይለዋል። ለምን? መለኮት ስለ ተዋደው ይለዋል። እኛ ጥያቄያችን አደለም። ኢሳያስ ምዕራፍ 40 ቁጥር 8 እስከ 12 ላይ ከብሬ ለሌላ አልሰጥም፣ አምልኮቴን ለሌላ አልሰጥም፣ ከኔ በቀር ሌላ አምላክ ማንንም እንዳታመልክ፣ ከኔ በቀር ሌላ ማንንም አታመልክ የሚል አምላክ አዲስ ኪዳን ላይ ድንግል ማርያም ማህፀን ውስጥ ፍጡር ፈጥሮ፣ ሰው ፈጥሮ ያንን ሰው አያስመልክም። ክርስቲያኖች አሁንም ያመልኩታል፣ ሰው ያመልካሉ። ሰው ድንግል ማርያም ማህፀን ውስጥ፣ ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሆነውን ሰው ያመልካሉ። መለኮት ሳለው ምናምን እኛ አምላክ ኢየሱስ ክርስቶስ አምላክ ነው አምላክና ያመልኳል የሚሉ ችግር የለውም፣ ግን አምላክ ብቻ ሳይሆን ሰውነቱንም ያመልካሉ። ሰው ያመልካሉ። ጠይቋቸው እስኪ። ፍጹም አምላክ ፍጹም ሰው ነው። ሰውነቱን ታመልኩታላችሁ? አዎ፣ ለምን መለኮት ስለተዋሐደው? ያ ሰው ድንግል ማርያም ማህፀን ውስጥ የነበረ ሰው ፍጡር ነው። እንዴት ፍጡር ይመለካል? ጭንቅላት ይቀበለዋል? ይህ መልእክት የሰማ ሰው ሁሉ ቆም ብሎ ሕይወቱን ማሰብ አለበት።

በቁርአን በዚህ በሱረቱ አተውባ ዘጠነኛው ምዕራፍ ማለት ነው፣ ሰላሳኛው አያ ላይ ምን ይላል ቁርአኑ? አይሁድ ኡዘይር ያላህ ልጅ ነው አለች ይላል። ኡዘይር የተባለው እዝራ ነው ይላሉ። እንግዲህ አይሁዳውያን ልክ ክርስቲያኖች ክርስቶስ እግዚአብሔር ልጅ እንደሚሉት እዝራ የእግዚአብሔር ልጅ ብለው አያውቁም። በዛ መልኩ አይም ጭራሽ ኦኬ፣ ቢስሚላህ እንግዲህ እንደሰማችሁት ወገናችን በሱረቱ ቶባ ምዕራፍ 9 ቁጥር 30 ላይ ያለውን አንስቶ እኛ ኢየሱስ የአምላክ ልጅ ነው እንደምንለው አይሁዶች እኮ እዝራ የአምላክ ልጅ ነው አይሉም የሚል ነገር እየተናገረ ያለው ይሄ፣ የቁርአኑን አንቀጽ ካለ መረዳት የሚመጣ ጥያቄ ነው። ቁርአኑ ስለ ሁሉም ጁዳይዝም ቴዎሎጂ ነው እየተናገረ ያለው ወይስ ደግሞ ስለ ጥቂቶቹ? ኦኬ፣ እነዚህ ነገራቶች ሂስቶሪካል ባክግራውንዱን አንስተን እንመልከት። ኦኬ እንግዲህ አንቀጹ እዚህ ጋር ነው የሚገኘው። በሱረቱ ቶባ ምዕራፍ 9 ቁጥር 30 ላይ ነው ያለው ወቃለት ልየሁዱ ኡዘይሩ ኢብኑላህ ይላል አይሁድ ኡዜር የአላህ ልጅ ነው አለች ብሎ ሲናገር ይሄ የእነርሱ የአጠቃላይ ጁዳይዝም ቴዎሎጂ ነው አይደለም? እንዴት ነው የምናውቀው? በመጅሙዑ ልፈታዋ ለኢማም ሸይኹል እስላም አህመድ ብን ተይሚያ ኢብኑ ተይሚያ ታላቁ የእስላም ስኮላር ወቃለት ለይሁድ ኡዜር ብን ላህ የተሰኘውን አንቀጽ በማንሳት ኩሉሁም ቃሉ ዛሊክ አንባዕድሁም ይሄንን ሁሉም አይሁዶች እንደዛ ይላሉ ወይስ አንዳንዶቹ ናቸው ተብሎ ሲጠየቅ ሁሉ አላሉ ለሚያቁል ጀሚያ الناس አጠቃላይ የአይሁድ እምነቶች እንደዚህ ብሎ አያምኑም። የሚልነገር ያስቀምጣል። ስለዚህ የቁርአኑ አንቀጽ አጠቃላይ ያሉትን የሚመለከት አይደለም ነው ታዲያ እነማናቸው እንዲህ ያለ ነገር የተናገሩ ስንል፣ አንድ ጊዜ እዚያው ነቢያችን በነበሩበት ጊዜ በቁጥር ደረጃ አራት ወይ ደግሞ አምስት የሚሆኑ አይሁዶች ነቢዩን ቻሌንጅ ለማድረግ ወደ እርሱ ይመጣሉ፣ ወይ ደግሞ ለምን እምነቱን እንደማይቀበሉ ሊነግሩት ተሰብስበው ወደ ነቢዩ ይመጣሉ። ይሄንን የምናገኘው ተፍሲር አጣበሪ ጃሚኡል በያን አንተ አዊላ ልቁርአን የተሰኘ ኢርሊ የሙስሊሞች ኮሜንታሪ ላይ ነው። እና በስም ደረጃ ነሱላ ሳላምን ምሽከም ኑዑማን ብኑ ዐውፍ ወሻእሲ ብንቀይስ የሚባሉ እነዚህ አይሁዳውያን ወደ ነቢዩ ይመጡና ምንድነው ሚሉት? ከይፈነታቢ ኡከ ወቀድ ተረክተቂብለተና ሙሐመድ ሆይ አንተ ለምንድነው የምንከተለህ? አንተ የእኛን አቅጣጫ ቀይረሃል። አንተ ላተሙ አንተ ደግሞ ዑዜር የአላህ ልጅ መሆኑን ክደህ እንዴት ነው አንተን የምንከተለ ሲሉት እናያለን። ስለዚህ በትክክል ዑዜር የአምላክ ወይ የአላህ ልጅ እንደሆነ የሚያምኑ ሰዎች በወቅቱ እንደነበሩ ከዚህ ልንረዳ እንችላለን። በተጨማሪ ለማያት ያህል ኢንሳይክሎፒዲያ ጁዳይካ ሴኮንድ ኤዲሽን ላይ ወይ ደግሞ በየመን አንድ አይሁድ በግልጽ ብሊቭ ዛት ኡዜር ወዝ ኢንዲድ ዘ ሰን ኦፍ አላህ ኡዜር የአላህ ልጅ እንደሆነ ያምን እንደነበረ ተቀምጠዋል በተጨማሪ ደግሞ ይህንን አቋም ሂስትሪ ኦፍ ጂዊሽ ኦፍ አረቢያ የተሰኘ መጽሐፍ ላይ ልናገኝ እንችላለን እና ግልጽ ነው አዎ ቤነ ኤሎሂም እንደሆነ የሚያምኑ አሉ ማን ኡዜር ቤነ ኤሎሂም ወይ ደግሞ የኤሎሂም ልጅ የአምላክ ልጅ እያሉ የሚያምኑ ሰዎች እንዳሉ ከነዚህ ልንረዳ እንችላለን እና አጠቃላይ ግን የቴዎሎጂያቸውን አልተባለም የተወሰኑ የተወሰኑ ጁዳይዝሞች አይሁዶች በወቅቱ የነበሩት መሰል እምነት እንዳላቸው ተናግረዋል። እና ቁርአኑም ደግሞ ያንን ነው ሪፊውት እያደረገ ያለው እንዲህ ያሉ ሰዎች አሉ ነው ያንን ነው እየነገረን ያለው። አጠቃላይ ግን ይሄ እምነታቸው ነው የሚል ነገር አላስቀመጠም። ቢስሚላ ሰላሙ አለይኩም ረማ እንዴት ናችሁ? ጀማ ወኔ አልሐምዱሊላ። እንግዲህ ሰሞኑን በሚዲያው ላይ የኃጢአት ውርስ ሳይሆን የብልግና ውርስ ያለባቸው አንዳንድ ክርስቲያኖች መሰል ፎቶዎችን እየለጠፉ እኛን ለማንቋሸሽ ሲሞክሩ እንግዲህ እያየናቸው እንገኛለን። ምናልባት እነዚህ ወገኖቻችን በድብቅ የሚፈጽሙትን ናቸውን እያጋሩን ይሆናል እንጂ እስልምና ከዚህ የጸዳ ለሁሉም ነገር ስርዓት ያለው ንጹህ እምነት መሆኑ ጠፍቷቸው አደለ። ለማንኛውም መሰል ድርጊቶች ማንጋር እንዳሉ ያው ህሊናቸውም ስለሚያቅ እሱ ወደ ጎን አድርገውና እናድርገውና ምን ኮት ለማድረግ እንደሞከሩ እንግዲህ አብረን ይሆናል። ኦኬ መጽሐፉ ይሄ ነው፣ በዳኤል ፈዋይድ የተሰኘ የኢማም ኢብኑ ቀይ መልጃው ዝያ የታላቁ የኢምቴሚያ ተማሪ ነውና ዚኛው መጽሐፍ ላይ ገጽ 1471ኛው ላይ ይሄን ሐሳብ እናገኛለን። ኦኬ እንደዚህ ይላል። ወኢንካናት ምራአቱ ላዘውጀላሀ ወተደተሁልመት ውሃ ፈቃለ ባዕዱ አስሃቢና የሆኑ ሰዎች እንዲህ ይላሉ አለ። ምን አሉ? ወኢንካት ምራቱን፣ አንዲት ሴት እኮ ላዘው ጀላሀ፣ በአልካል የላት ወተደተልመት ው ዲ ደግሞ ስሜቷ የሚመጣ ከሆነ ፈቃለ ባዕዱ አስሃቢና፣ የተወሰኑ ሰዎቻችን እንደዚህ ይላሉ። ይህ ንግግር የቁርአን ንግግር አይደለም፣ ከሐዲስም የመጣ አይደለም። የእብኑልቀይምም አይደለም፣ የሰለፎቻችንም አይደለም። የተወሰኑ ሰዎች እንደዚህ ይላሉ ብሎ ያስቀምጣል። የጁዙ ለሃ ኢትኻዙ ለከምበጅ በብልት መልክ የተሰራ ቆዳ ነገር መጠቀም ይፈቀድላታል ይላሉ አንዳንድ ሰዎች ብሎ ያስቀመጠ ያይታችኋል። የሰዎችን ንግግር ኮቴሽን ነው እንጂ ወይ የቁርአን ሆኖ ወይ የሐዲስ ሆኖ አጠቃላይ የእስልምና ሆኖ አይደለም። ኦኬ አንዳንድ ሰዎች እንደዛ ይላሉ አለ። በአጭሩ እዚህ ጋር ያገኛችሁት ሀሳብ የቁርአንም አይደለም፣ የሐዲስም አይደለም፣ የኢብኑል ቀይምም አይደለም ሶ እሱ ደግሞ ለዚህ ንግግር ከታች ወረድ ብሎ ያለውን እውነት ያስቀምጣል። ክርስቲያኖቹ ቆርጠው ያስቀሩትን ማለት ነው። ወሰሂሁ ዒንዲ አለ እኔ ጋር ያለው እውነታ ግን አለ። እሺ አነሁ ላዩባ ይሄ ነገር በፍጹም የሚፈቀድ አይደለም አለ። መሰል ነገራቶች በፍጹም አይፈቀዱም አለ። አይታችኋል። እዛው ቆርጦ ያስቀሩት መጽሐፍ ላይ እውነታውን ያስቀምጠዋል። ወሰሂሁ እውነታው ግን አለ እውነታው ግን ያለውን ክርስቲያኖቹ ቆርጠው ነው። ዲያቆናቱ ማለት ነው። እውነታው ግን ይሄ ነገር የሚፈቀድ አይደለም። የአላህ መልእክተኛ ነማ ርዳ ባ ቦች ደሚያገው ወደ ዘዋጅ ነበረ ወለሰውም ወደ ጾም ነበረ ስሜታቸው ሲመጣ የአላህ መልእክተኛ ሰዎችን የሚልከው ወይ ወደ ትዳር ነው ትዳር ካልቻሉ ደግሞ ወደ ጾም ነው እንጂ እንዲመሰል ነገራቶችን እንዲያደርጉ አይደለምና እነሁ ላዩባ ይሄ ነገር የሚፈቀድ አይደለም ይላል። እነሱ ራሳቸው የጠቀሱት ነገር ግን ቆርጦ ያነበቡት ማለት ነው። እዛው መልስ ይሰጣቸዋል። ስለዚህ መሰል ድርጊቶች በእስልምና በፍጹም ቦታ የላቸውም። እስልምናችን እንዲህ እንዲያለ ነገርን የሚያበረታታ የሚያዝም አይደለም። ባጭሩ ከትዳር ውጪ መሰል የወሲባዊ ፍላጎትን መፈጸም ኦኬ እየተከለከለ መሆኑን ቀደምት ሊቃውንቶቻችን አጠቃላይ የተስማሙበት እውነታ ነው። ይህንን ማስረጃውን ደሞ አንድ በአንድ በመጽሐፍ ደረጃ አድርጌ እዚ አስቀምጥላችኋለሁ። እስከ መጨረሻው ያለውን እንግዲህ ተመልከቱ። ሁሉም የሊቃውንቶቻችን አቋም ነው፣ የሰለፎቻችን አቋም ነው አንድ ሰው ሚስት ካልለው እንደዚህ በሌላ ነገር በእጁም ይሁን በምኑም ይሁን በምኑ ይሁን ስሜትን ወይ እርካታን መፈለግ ክልክል መሆኑን ራሱን ማርካት ሊሆን ይችላል። አጠቃላይ አወማ ማጣላችሁ ራስን በራስ ማርካት ምን ያህል ከባድ ወንጀል እንደሆነ ሊቃውንቶቻችን አጠቃላይ የተናገሩት ነገር ስለሆነ ማስረጃቸውን መጽሐፋቸውን ከነቤጁ ከነከበሩ አስቀምጥላችኋለሁ። ስለዚህ በአጠቃላይ ክርስቲያኖች ያመጡት የተቆረጠ ሐሳብና በፍጹም እስልምናን የሚመለከት ነገር እንዳልሆነ እና ብን ቀይም ደግሞ እዛው መልስ የሰጣቸውን አይተናል። ስለዚህ ቅጥፈት መሆኑን ከዚሁ ልትረዱ ትችላላችሁ። ሰላሙ አላይኩም አንድ እናትና ልጅ በአንዴ ማግባት እንደሚቻል ታውቃለህ። እናት ከነ ልጁ አንድ ሰው ሊያገባት እንደሚቻል ነው። አብደላ ቢን ጃፋር ሜሪድ ዘ ዳውተር ኤንድ ዋይፍ ኦፍ አሊ አት ሴም ታይም ይላል ልጇና ምን እናትየዋ በአንድ ቀን ምናለ አለ አደሲም ታይም ኦኬ ብስሚላህ እንግዲህ እዚጋ የሰማችሁት ዲያቆን በእስልምና እናትና ልጅ ማግባት ይቻላል ምናም ብሎ እንግዲህ በድፍረት ሲናገር እንሰማዋለን ይሄ ምንድ ነው የሚያሳየው እነዚህ ሰዎች ለተከታዮቻቸው ምን ያህል ንቀት እንዳላቸው ተከታዮቻቸው ምንም ቅንጣት ያህል እንደማያነቡ በጣም እርግጠኛ ሆነው ስለማያውቁት ነገር እንዲህ ሲያወሩ ደግሞ እንሰማቸዋለን ምንድ ነው እያለ ያለው ይሄ እንግዲህ እዚጋ የሰማችሁት ወገናችን በእስልምና እናትና ልጅ ማግባት ይቻላል ይላል ሀዲስ እያለ ነው ይሄ የትኛውን ሐዲስ የጠቀሰው በኢማም አልቡኻሪ 5105 ላይ ያለውን ነው። እንደዚህ ይላል፣ አብዳላ ብን ጃዕፈር ሜሪድ ዘ ዳውተር ንድ ዘ ዋይፍ ኦፍ አሊ አት ሴም ታይም ይላል። አብዳላ ብን ጃዕፈር የአልይን ሚስትና የአልይን ልጅ በአንድ ቦታ አገባቸው ይላል። ሶ የአልይ ሚስትና የአልይ ልጅ ሲባል ይሄ ወገናችን እንዴት ነው የተረዳው? እነዚህ ሁለቱ እናትና ልጅ ናቸው ብሎ ነው የተረዳው። ከዛ በኋላ ደግሞ ችግር የለውም በእስልምና ይቻላል እያለ ነው። ቅንጣት ያህል ሰው እንደው ከመናገሩ በፊት ለአንድ ደቂያ እንኳን ሪሰርች አያደርግም። አይታቸዋል። ለአንድ ደቂያ እንኳን ቢያጠና እናትና ልጅ እንዳልሆኑ በደንብ ይረዳ ነበር። ነገር ግን ማጠናትም አይችሉም። ወደ ሐዲሱ እንምጣ። ኦኬ፣ አብደላህ ኢብኑ ጃዕፈር የአልይን ሚስትና ልጅን በአንድ ጊዜ አግብተዋል። ማናት ሌላ ቢንት መስዑድ የአልይ ሚስትና፣ ዘይነብ ቢንት ዓሊ የአልይ ልጅን በአንድ ሴም ታይም ያገባቸዋል። እነዚህ ሁለቱ እናትና ልጅ ናቸው? በፍጹም አይደሉም? እንዴት ነው የምናውቀው? ወደ አሊ እንምጣ አሊ ረዲየላሁ አንሁ ሁለት ሚስቶች ነበሩት የመጀመሪያዋ ሌላ ቢንት መስዑድ እና ሁለተኛው የነቢያችን ልጅ ፋጢማ ቢንት ሙሐመድ የነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ናቸው እነዚህ ሁለቱን ያገባቸዋል ማን አሊ ከሌላ ሲጀመር ሴት ልጅም የላቸውም? ኦኬ እናትና ልጅ የምትለው ሲጀመር ከና ካተ ሴት ልጅም ሌላና አሊ የላቸውም? ሴት ልጅ ያገኘው ከፋጢማ ነው። እሷን ደግሞ ደሞ ዘይነብ ቢንት አልይ ትባላለች። ሶ አብደላህ ብን ጃፈር የአልይን ሚስት ሌላንና ከፋጢማ በኩል የተገኘችውን ዘይነብን ያገባው አይታቸዋል እናትና ልጅ እኮ አይደሉም። ሌላ ቢንት መስዑርና ዘይነብ ቢንት አልይ እናትና ልጅ አይደሉም። ዘይነብ የፋጢማ ልጅ ናት እንጂ የሌላ ልጅ አይደለችም። ልብ በል ዲያቆን ዘነብ የሌላ ቢንት መስዑድ ልጅ ሳትሆን የፋጢማ ቢንት ሙሐመድ ልጅ ናት። ስለዚህ እናትና ልጅ በፍጹም አይደሉም። በእስልምና እናትና ልጅ ማግባት ምናምን ይቻላል ብላ የጠቀስከው ነገር እንደው ሳታጠና ዝም ብለህ ተከታዮችን እነዚህ ወጎችን ለማታለል እንጂ የምር ቆም ብለህ ሪሰርች ብታረግ ብታደረግ ይህንን ታገኝ ነበር። እና አብድላ ብን ጃፈር ያገባው እናትና ልጅን ሳይሆን ከተለያዩ አባት ከተለያዩ ነት የተገኙትን የተለያዩ ሴቶችን ነው። ኦኬ። ይሄን ይመስላል። በእስልምናችን እንዲህ ያለ ነገር በፍጹም የሚፈቀድም አይደለም። ይሄን ይመስላል። ሰላም አለይኩም። እስልምና የነቢያት ሃይማኖት ነው የሚለው ላይ አንድ ጥያቄ አለ ለሙስሊሞች። ኦኬ ሙስሊሞች እንዲህ ሲሉ ምን እያሉ ነው ከተባለ በብሉ ኪዳን የነበሩ ነቢያት ያመልኩት የነበረው አምላክና ሙስሊሞች ዛሬ የሚያመልኩት አምላክ አንድ አይነት አምላክ ነው እያሉ። እንደዛ ከሆነ ጥያቄ እናቀርብ። በትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ ኢሳይያስ እንዲህ ይላል። እግዚአብሔር ምን ይለዋል? አንተ አባታችን ነህ ይላል። አምላኩን ምን አለው? አንተ አባታችን ነህ አለው። ሙስሊሞች ዛሬ ነቢያቱ በብሉይ ኪዳን የሚያመልኩትን አምላክ ከሆነ የሚያመልኩት አምላካቸውን ወይ ደግሞ አላህ አንተ አባታችን ብለው መጥራት ይችላሉ ወይ መናገር ይችላሉ ወይ? ኦኬ ቢስሚላህ እንግዲህ ወገናችን ጋዲስ ጥያቄ ጠይቀዋል ጠይቋል። ምንድነው እያለ ያለው የብሉይ ኪዳን ነቢያት ሙስሊሞች ናቸው የምትሉ ከሆነ እንግዲያውስ እነርሱ አምላካቸውን አባት ብለው ይጠራሉ፣ እናንተ ደግሞ አባት ብላችሁ አጠሩም። ስለዚህ እነርሱና እናንተ የምታመልኩት አምላክ አንድ አይደለምና ሙስሊሞች ናቸው ተብሎ ሊጠሩ አይችሉም፣ ሙስሊሞች አይደሉም የሚል ነገር ነው እያነሳ ያለው። እዚህ ጋር አንድ ያላስተዋለው ነገር ምንድነው፣ ከመሰረቱ አንተ መመዘኛ ያረከው መጽሐፍ ቅዱስ፣ በትክክል የነቢያት መጽሐፍ ነው የሚል እምነት የለንም። መጽሐፍቶቹ ከጊዜ በኋላ እየተበረዙ የተቀነሰባቸውና የተጨመረባቸው እንደመጣ እናምናለን። እምነት ብቻ ሳይሆን ደግሞ ማስረጃም ጭምር አለን። ኦኬ መጽሐፉ በትክክል ፕሪዘርቭ እንደሆነ ከአይሁድ ወደ እናንተ ሲተላለፍ አይሁዳውያን እንዲሁ መጽሐፋቸውን ፕሪዘርቭ አድርገው ሳይሆን እንደፈለጉ እየጨመሩበትና እየቀነሱ ስላመጡት በትክክል ይሄ የትንቢታቸውን ቃል ይወክላል የሚል እምነት የለም፣ አይደለም በእኛ በአንተም እንኳን የለም። ይህንም በማስረጃ ላሳይ ይችላለሁ። እንቀጥል። ኦኬ በመጀመሪያ፣ ምንም አይነት ኦሪጂናል መጽሐፍ ቅዱስ እንዳሌላችሁ እንመልከት። ሊቃውንቶቹ በተለይ ቴክስቹዋል ክሪዝም ላይ የሚሰሩት ስኮለሮች ሲጠየቁ፣ ዌር አር ደ ባይብልስ ኦሪጂናል ማኑስክሪፕት የመጽሐፍ ቅዱስ ኦሪጂናል ማኑስክሪፕት የት ናቸው ተብሎ ሲጠየቅ፣ አጠቃላይ በአለም ላይ ያለው ክርስቲያን ስኮለር እንዲህ ብሎ ነው የሚመልሰው ዊዶንት ኦሪጂናል ራይቲንግ ኦፍ ስክሪፕቸር፣ እኛ የመጽሐፍ ቅዱስ ኦሪጂናል ጽሁፍ የለንም። ሳም ኦፍ ዴቪድ፣ መዝሙረ ዳዊት፣ ሌተርስ ኦፍ ፖል፣ የጳውሎስ መልእክቶች፣ ኦል ኦሪጂናል ዶኪመንትስ ፕላስ ራይቲንግ ኦፍ ሞሰስ፣ አይዛያ አዘርስ አ አይሳያስ የጳውሎስ ጽሁፎች አጠቃላይ ኦሪጂናል ዶክመንት ሁሉም ጠፍተዋል ይላል። ስለዚህ ኦሪጂናል የሚባል መጽሐፍ ቅዱስ በዓለም ላይ ቢፈለግ ሊገኝ አይችልም፣ ምክንያቱም ጠፍተዋልና። ሶ ዛሬ ያሉት ምንድናቸው ከተባሉ የኮፒ ኮፒዎች ናቸው። ለምሳሌ ቅድመ ክርስቶስ 300 ቢሲ ላይ የተተረጎመው የግሪክ ሰብተንት፣ የዲርሲ ስክሮል እንዲሁ ደግሞ የሰማርቲያን ፔንታታክ፣ እነዚህ ከሺህ ዓመታት በኋላ የመጡ ኮፒ ኮፒዎች እንጂ ኦሪጂናል ማኑስክሪፕት ክርስትና እጅ የለም ነው። ሶ የኮፒ ኮፒዎቹ ደግሞ ምን ያህል ታማኝ ናቸው ከተባለ የተበረዙ ናቸው። ይህንን ደግሞ ከራሳቸው የክርስቲያን ስኮለሮች እና ከኤርሊ ቸርች ፋዘሮች መካከል አንዱን ብቻ ኮትላ አድርግላችሁና ለምን እንደማንቀበል ትረዳለን። ከቀደምት የክርስቲያን ሊቃውንቶች መካከል አንዱ የሆነው ጄሮም እንዲህ ብሎ ይናገራል። ዘ ኮምፕሊት ኒስን አንድ ፖስት ኒስን ቸርች ፋዘርስ ሴከንድ ሲሪስ ላይ ይህን እናገኛለን። ከፈለክ ደግሞ በአንተ በምትጠቀመው ኒው አድቨንት 57ኛው መልእክት ቁጥር 11ኛው ላይ ቼክ ማድረግ ትችላለህ። ምን ይላል? እነዚህን ለመዘርዘር በጣም አሳልቺ ነው አለ። ዋት ግሬት አዲሽን አንድ ኦሚሽን ዘ ሳብቱአጀንት ሐስ ሜድ። በሳብቱአጀንት ላይ የተደረገውን ብርዘት የተጨመረበትንና የተቀነሰውን ለመዘርዘር በጣም ከባድ ነው ይላል ወይ ደግሞ በጣም አሰልቺ ነው። ምን ያህል ቢበረዝ ነው? በመጽሐፍ ቅዱስ ላይ በተለይ ደግሞ በሳብቱ አጀንት ላይ የተደረገውን አዲሽን ጭማሪዎችና ቅነሳዎችን ለመዘርዘር ይከብደናል አለ። ምን ያህል ቢበረዝ ነው በዚህ ደረጃ አሰልቺ የሆነው? ስለዚህ በዚህ ደረጃ መጽሐፍቶቹ እየተበረዙ እየተቀነሱ ከመጡ የኢሳያስ መጽሐፍ እንዲህ ይላል ብለህ ልትናገር አልችልም። ኢሳያስ እንዲህ አለ ልትል አልችልም። ከመሰረቱ እንደዛ ለማለት ኦሪጂናል ማኑስክሪት ያስፈልግሃል። ኮፒ እንዳትል ደግሞ ኮፒዎቹ በዚህ ደረጃ እንደተበረዙ በጣም ኮረፕሽን ከመደረጉ የተነሳ ለመዘርዘር እንኳን አሰልቺ እንደሆነ ቸርች ፋዘሮች እያመኑ በትክክል ይህ የኢሳያስ መጽሐፍ ነው ብለህ ልትናገር አትችልም ነውና፣ ይሄን ይመስላል። ሰላሙ አለይኩም ሙስሊም ጓደኞቼ፣ ይህንን ጥያቄ በስርዓት የምትመልሱልኝ ከሆነ ዛሬውኑ እስላም ሆናለሁ። አብርሃም ሁለት ልጆች ነበሩት። የአንደኛው ስም ይስሐቅ ነው፣ የአንደኛው ስም ደግሞ እስማኤል ነው። እናንተ የምታምኑት በእስማኤል ነው፣ አላህ ቃል ኪዳን የገባው ለእስማኤል ነው ብላችሁ ታምናላችሁ። በእስማኤል የምታምኑ ከሆነ ደግሞ በሌሎች ነቢያት ማለትም በኢየሱስ ክርስቶስ በኢሳ ማመን ማቆም አለባችሁ፣ በነ ዳዊት፣ በነ ሙሴ፣ በነ ዘካርያስ። ምክንያቱም እነዚህ ሁሉ ነቢያት የመጡት ከይስሐቅ ስለሆነ ከአብርሃም ልጅ ከይስሐቅ ስለሆነ ማለት ነው። ስለዚህ የነቢዩ ሰለላሁ ዐለይሂ ወሰለም ወይም የነቢዩ ሙሐመድን ነቢይነት መቀበል የምንችለው እሱ ከይስሐቅ ትውልድ ሐረግ ሲመጣ ብቻ ነው። ኦኬ፣ ብስሚላ እንግዲህ ወገናችን ጥሩ ጥያቄ የጠየቀ ቢሆንም ነገር ግን እንደ ፕሬሚዝ የተጠቀመው የክርስትናውን አንደርስታንዲንግ ነው። እሱ ምንድን ነው? አምላክ ቃል ኪዳንን የገባው ለይሳቅ ስለሆነ ከይሳቅ ዘር ውጭ ያሉት አካላት በፍጹም ነቢይ ሊሆኑ አይችሉም የሚል እምነት አላቸው። ከእስራኤል ውጭ ነቢይ አይነሳም ይላሉ። ስለዚህ በክርስትና ዓለም ነቢይነት የሚሰጠው በዘር ነው። ዘር ተኮር የሆነ ምርጫ ነው የሚሰጠው። ይሄ ደግሞ በእስልምናችን የለም። አምላክ ከእስራኤል ብቻ የእስራኤል ዘር ላይ ብቻ ትኩረት አድርጎ ነቢይን አያስነሳም በእስልምናችን ያ የለም። እዚህ እኛ በእስማኤልም እናምናለን በኢሳቅም እናምናለን። ኢሳቅ የተባረከ ነው፣ አስሜ እስማኤልም ደግሞ የተባረከ ነው። ቁርአን ላይ በሱረቱ አሊ ኢምራን ምዕራፍ ሦስት ቁጥር ሰባ አራት ላይ በችሮታው በነቢይነት የሚሻውን ይመርጣል ይላል። ስለዚህ አላህ ስብሐነሁ ወተዓላ በዘር ሳይሆን የሚፈልገው ነው። ከየትኛውም ወገን ከየትኛውም ዘር ከእስራኤልም ከእስራኤል ውጪም ነቢያትን ይመርጣል። ስለዚህ ዘር ተኮር የሆነ ምርጫ በእስልምናችን የለም። በምዕራፍ ሁለት ሱረቱል በቀራ ቁጥር አንድ መቶ ሰላሳ ስድስት ላይ እንዲህ ብሎ ይናገራል በአላህና ወደኛ በተወረደው ቁርአን ወደ ኢብራሂም፣ ወደ እስማኤልና ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ነገዶቹን በተወረደው በዚያ ሙሳና ኢሳ በተሰጡት በዚያ ነቢያት ሁሉ ከጌታቸው በተሰጡት ከእነርሱ አንድንም መካከል የማንለይ ሲሆን በአንድን መካከል የማንለይ ሲሆን አመንን በሉ ይላል። ስለዚህ በኢስማኤልም እናምናለን። አዎ በኢስሐቅም እናምናለን። እሺ በሱረቱ ሳፋት ምዕራፍ ሰላሳ ሰባት ላይ ከቁጥር አንድ መቶ አስራ ሦስት ጀምሮ በእርሱና በኢስሐቅ ላይ ባረክን ይላል። ኢስሐቅ የተባረከ ነው ይላል። አዎ ኢስሐቅ የተባረከ ነው። ከሁለቱም ዘሮች በጎ ሰሪ አለ ለነፍሱ ግልጽ በዳይም አለ ይላል። ኦኬ አው ዘር ተኮር ሳይሆን በጎ ሰሪ ከዘሩ ሊመጣ ይችላል፣ በዳይም ደግሞ ሊመጣ ይችላል ይላል። ስለዚህ ኢሳቅ የተባረከ ነው ማለት እስማኤል የተረገመ ነው ማለት አይደለም። እስማኤል የተባረከ ነው ማለት ኢሳቅ የተረገመ ነው ማለት አይደለም። ለዛ ነው ምንም ያህል ኢሳቅ ቢባረክም ሌሎችን ብሩካን ናቸውና ቃል ኪዳን አምላክ ከሁሉም ጋር ይዛል። በምዕራፍ 2 ቁጥር 126 ላይ ስለ እስማኤል ተናግሮ ቃል ኪዳንን ከእርሱ ጋር ያዘን ይላል ሶ አምላካችን ሲመርጥ ነቢያትን በዘራቸው ሳይሆን የሚፈልገውን አስፈላጊ በሆነበት ወቅት በየትኛውም እሱ ነቢይን ያስነሳል። የመጨረሻው ነቢይ ነቢያችን ሙሐመድ ቢሆኑ እና ይህን ይመስላል። ሰላም አለይኩም